በኢትዮጵያ ብቻ ሳይሆን በዓለም ደረጃ እጅግ በጣም ተወዳጅ እየሆነ ስለመጣው ስለ ጤፍ ምን ያህል ታውቃላችሁ? ጤፍ የኢትዮጵያ ዋነኛ ምግብ መሆኑ ይታወቃል። አሁን አሁን ግን የኢትዮጵያ ብቻ ሳይሆን በዓለም ደረጃ የተለያዩ ሀገሮች በቋሚነት ጤፍን ማምረትና መጠቀም ከጀመሩ ቆይተዋል። እንደውም ታስታውሱ ከሆነ ጤፍ የእኛ የግል ሀብታችን ነው በማለት ኢትዮጵያ ጋር የተካሰሱ ሀገሮች እንዳሉም ታስታውሳላችሁ። ለመሆኑ ጤፍ በውስጡ ምን ምን አይነት አስገራሚ ነገሮች ቢኖሩት ነው ዛሬ በዚህ ቪዲዮ አብረን የምናይ ይሆናል። እጅግ ለሰው ልጅ ጤና ተስማሚ የሚባሉ ማዕድኖችን በውስጡ እጭቅ አድርጎ የያዘ በጣም የሚገርም የእህል አይነት ነው ማለት ነው። ስለዚህ ጤፍን ብንጠቀም የምናገኛቸው ጥቅሞች ምንድን ናቸው፣ እንዲሁም ደግሞ ጤፍን በማይጠቀሙ ሰዎች ላይ ምን ምን ሊያጡ ይችላሉ የሚለውን አብረን የምናይ ይሆናል። እስኪ ይህንን ቪዲዮ የምታው ባካችሁ ላይክ፣ ሼር፣ ሰብስክራይብ አድርጎ ግዴታ ሰብስክራይብ እና ላይክ ለማግኘት ስለ ዘር፣ ስለ ፖለቲካ፣ ስለ ሃይማኖት ማውራት አለብን? ቢያንስ የጤና ቲፖችን የምንሰጥ ሰዎች ስለ ጤና መረጃዎች የምናቀብል ሰዎችን ለምንድ ነው የማታበረታቱ? አሁን ወደ ቪዲዮ እንለፍ። ላይክ ሸር፣ ሰብስክራይብ ማድረግ እንዳይረሳ። ጤፍ ለጤና እጅግ በጣም ጠቃሚ ከሆኑ የሰብል አይነቶች አንዱ ነው። በተለይ ደግሞ በእኛ በኢትዮጵያን አመጋገብ ውስጥ ትልቅ ቦታ አለው። ብዙ ጥናቶችም የጤፍ በርካታ የጤና ጥቅሞችን አረጋግጠዋል። ጤፍ በውስጡ እጅግ በጣም የሚገራርሙ ለሰው ልጅ የሚጠቅሙ ማዕድናትና ፕሮቲንን እንደያዘ ብዙ ጥናቶች አረጋግጠውለታል ማለት ነው። በአሁን ሰዓት ከኢትዮጵያ አልፎ በመላው ዓለም ጤፍ እጅግ በጣም ተወዳጅ ምግብ ጤፍን በቋሚነት የሚመገቡ ሀገሮች እጅግ በርካታ ሆነዋል ማለት ነው። ጤፍ ለመሆኑ የዚህን ያህል ተወዳጅ ያረገው በውስጡ ምን ምን ቢዝ ነው የሚለውን ዛሬ በዚህ ቪዲዮ በደንብ የምነግራችሁ ነው። ጤፍ መመገብ ብዙ የጤና ጥቅሞች አሉት ማለት ነው። እንደውም ታስታውሱ ከሆነ በቅርብ ጊዜ ጤፍ የኛ የግላችን ሀብት ነው በሚል ከኢትዮጵያ ጋር የተካሰሱ ሀገሮችም ነበሩበት ማለት ነው። ስለዚህ ጤፍ እጅግ በጣም ተወዳጅና አስፈላጊ የምግብ አይነት ነው ማለት ነው። እንግዲህ ጤፍ በውስጡ ከያዘው ትልቅና ዋነኛ ከምንለው ከፍተኛ የብረት ወይም ደግሞ የአይረን ይዘት አለው። እንግዲህ ለሰው ልጅ ብረት ወይም ደግሞ አይረን እጅግ በጣም ወሳኝ ከሚያስፈልገን ዋናው ነገር ነው። በተለይ በተለይ ጤፍ ከፍተኛ መጠን ያለው ብረት ይዟል። ይህም ለደም ማነስ በተለይ አኒሚያ ለምንለው ለደም ማነስ ችግር በጣም ጠቃሚ ያደርገዋል። ሌላው ብረት ለቀይ የደም ሴሎች መፈጠር እጅግ በጣም ወሳኝ ነው። በተለይ የቀይ የደም ሴሎቻችን እያለቁ እንዳሄዱ የቀይ የደም ሴላችን ቶሎ ቶሎ እንዲፈጠሩ እጅግ በጣም ወሳኝ ነው። እንዲሁም ደግሞ የኦክሲጂን ዝውውርን ያሻሽላል። የኦክሲጂን ዝውውርን በተለይ በደማችን የአተነፋፈስ ስነ ስርዓታችን ኦክሲጂን በበቂ ሁኔታ እንዲዘዋወር፣ ይሄ ከፍተኛ የብረት መጠን ስላለው እጅግ በጣም ወሳኝና አስፈላጊ ያደርገዋል ማለት ነው። እንግዲህ የመጀመሪያው የጤፍ ትልቁ ጥቅም ከፍተኛ የብረት መጠን በውስጡ በመያዙ እነዚህን አሁን የነገርኳችሁን ማግኘት እንችላለን ማለት ነው። ሌላው ሁለተኛው ከፍተኛ የፋይበር ይዘት አለው። በተለይ ጤፍ በውስጡ እጅግ በጣም ከፍተኛ ሆነ በፋይበር የበለጸገ ነው። ፋይበር ለመሆኑ ለምን ለምን ያገለግላል? ጤፍ በውስጡ ከፍተኛ መጠን ያለው ፋይበር አለው። ፋይበር ደግሞ የሚያገለግለን የመጀመሪያው ለምግብ መፈጨት ሂደት እጅግ አስፈላጊ ነው። በተለይ ምግብ ከበላም በኋላ ምግብ ለማይፈጭልን ሰዎች ፋይበር ያላቸው ምግቦችን መመገብ የምግብ መፈጨትን የተቀላጠፈ እንዲሆን ያደርጋል። ስለዚህ ሌላው ደግሞ የሆድ ድርቀትን ለመከላከል በእጅጉ ይረዳል። በተለይ የሆድ ድርቀት ላለባቸው ሰዎች ይሄ በእጅጉ ይረዳል። የአንጀት ጤናን ይደግፋል። እንዲሁም ደግሞ የደም ስኳርን መጠን ለማረጋጋት ይረዳል። በተጨማሪም ፋይበር ቶሎ የመጥገብ ስሜት ስለሚሰጥ ክብደትን ለመቀነስም ይረዳል ማለት ነው። ስለዚህ ፋይበር በውስጡ ስለያዘ ጤፍ እጅግ በጣም ተመራጭ እና ለሰው ልጅ ጤና ተስማሚ ከሚያደርገው አንዱ እና ዋናው ይሄ ነው ማለት ነው። ሌላው ጥሩ የፕሮቲን ምንጭ ነው። ጤፍ እንግዲህ በፕሮቲን የበለጸገ ነው። በተለይ ጥሩ የሚባሉ ፕሮቲኖችን በውስጡ አጭቆ የያዘ ነው ማለት ነው። ጤፍ ከፍተኛ ጥራት ያለው ፕሮቲንን ይሰጣል። ፕሮቲን ደግሞ ለምን ለምን ያገለግላል? ፕሮቲን የሚያገለግለን የሰውነት የሴሎች ግንባታና ጥገና እንዲሁም ደግሞ የተለያዩ የሰውነት ተግባራት እንዲከናወኑ እጅግ በጣም ወሳኝ ነው። ፕሮቲኖች የሚያገለግሉን በብዛት ለሰውነት ወይም ደግሞ ለሴሎቻችን ግንባታና ጥገና እጅግ በጣም አስተዋጽኦ ስለሚያደርግ አንዱ ጥሩ የፕሮቲን ምንጭ ነው ማለት ነው። ሌላው የካልሽየም ክምችት በውስጡ ይዟል። በተለይ ጤፍ የካልሽየም ምንጭ በመሆኑ ጤፍ ከሌሎች እህሎች በተሻለ መልኩ ከፍተኛ የካልሽየም ይዘት አለው። ካልሽየም ደግሞ ለምን ያገለግላል? ለአጥንት ለጥርስ ጤና እጅግ በጣም አስፈላጊ ነው ማለት ነው። ስለዚህ ካልሽየምን በውስጡ ስለያዘ ለአጥንትና ለጥርስ ጤንነት እጅግ በጣም ወሳኝ ነው ማለት ነው። ሌላው ጤፍ እንግዲህ ለስኳር ሕመምተኞች እጅግ በጣም አስፈላጊ ነው። ለስኳር ሕመምተኞች ጤፍ ያለው ከፍተኛ የፋይበር ይዘት ምክንያት የደም ስኳር መጠንን በከፍተኛ ፍጥነት እንዳይጨምር ስለሚረዳ ለስኳር ሕመምተኞች ጠቃሚ ምግብ ነው። በተለይ የስኳር ሕመም ያለባቸው ሰዎች ጤፍን ዘውትሮ ቢመገቡ እጅግ በጣም ብዙ ለውጥ ያገኙበታል ማለት ነው። ሌላው የልብ ጤናን በመጠበቅ ነው። በጤፍ ውስጥ የሚገኙ ንጥረ ነገሮች የደም ግፊትንና የኮሌስትሮል መጠንን በማረጋጋት ለልብ ጤና እጅግ በጣም አስተዋጽኦ ያደርጋሉ። በተለያዩ ማዕድናት የበለጸገ ነው። እንግዲህ ከላይ ከተጠቀሱት በተጨማሪ ጤፍ እንደ ማንጋዚ ማንጋንዚ፣ እንደ ፎስፎረስ፣ እንደ መዳብ እና ዚንክ የመሳሰሉ ጠቃሚ ማዕድናትን በውስጡ ይዟል ማለት ነው። ስለዚህ እነዚህ እጅግ በጣም ተመራጭ ያደርገዋል ማለት ነው። ጤፍ በውስጡ ምን ምን ይዟል? ጤፍ በውስጡ በርካታ ጠቃሚ ነገሮችን ይዟል። ከነዚህም መካከል ካርቦሃይድሬት እንግዲህ፣ ካርቦሃይድሬት የሚያገለግለን ለምንድን ነው? ለሰውነት ዋናው የኃይል ምንጭ በመሆን ካርቦሃይድሬት ያገለግለናል። ሌላው ፕሮቲን ነው። እንግዲህ ፕሮቲን ለምን ያገለግለን ብለናል? ለሴል ግንባታ ጥገና እጅግ በጣም አስፈላጊ ስለሆነ ፕሮቲንንም በውስጡ በደንብ ይዟል ማለት ነው። ሌላው ፋይበር ነው። ፋይበር እንግዲህ ለምግብ መፈጨትና የአንጀት ጤናን በመጠበቅ ይታወቃል። ስለዚህ በፋይበር የበለጸገ ነው። ሌላው ብረት ነው፣ እንግዲህ ወይም ደግሞ አይረን የምንለው ነው። ይሄ ደግሞ ለምን ያገለግልና? ለደም ማነስ መከላከልና የኦክሲጅን ዝውውርን የተፋጠነ እንዲሆን ያደርጋል ማለት ነው። ሌላው እንግዲህ ካልሽየም ነው። ካልሽየም ደግሞ ለአጥንትና ጥርስ ጤና እጅግ በጣም ወሳኝ እንደሆነ ይነገርለታል። በነገራችን ላይ ካልሽየም ለአጥንታችን እጅግ በጣም ወሳኝ ስለሆነ ካልሽየምን መጠቀም ወይም ደግሞ በእንክብል መልክ መውሰድም ተመራጭ አድርገዋል። ሌላው እንግዲህ ማንጋኒዝ ነው። እንግዲህ ለሰውነት የሜታቦሊዝምም ሂደት እጅግ በጣም አስፈላጊ ነው። እንደ ፎስፎረስ የመሳሰሉት ለአጥንትና ለጥርስ ኃይል እጅግ በጣም ጠቃሚ ናቸው እንደ መዳብ ኮፐር የመሳሰሉ ደግሞ ለቀይ የደም ሴሎች መፈጠርና በሽታ የመከላከል አቅምን በመጨመር ይታወቃሉ ሌላው ዚንክ ነው ዚንክ እንግዲህ በሽታ የመከላከል አቅምን ቁስል ቶሎ እንዲድንና የህዋስ እድገት እንዲፈጠር ያደርጋል ማለት ነው እንግዲህ አንዳንድ ቪታሚኖች የምንላቸው እንደ ቪታሚን ቢ ለኃይል ምርትና የነርቭ ስነስርዓት እጅግ በጣም ጠቃሚ የሆኑትን በውስጡ ይዟል። ሌላው ፋቲ አሲድ ነው። እንግዲህ ምንም እንኳ በትንሽ መጠን ቢሆንም ከስንዴና አሩዝ በተሻለ መልኩ አንዳንድ ጠቃሚ ስቦችንም በውስጡ ይይዛል ማለት ነው። እንግዲህ በአጠቃላይ ጤፍ እጅግ በጣም ገንቢና ጤናማ ከሆኑ እህሎች አንዱ በመሆኑ በአመጋገባችን ውስጥ ሁልጊዜ ማካተት ብዙ ጥቅሞችን ያስገኛል። ስለዚህ ጤፍን በቋሚነት እንድትመገቡ እመክራለሁ ማለት ነው በነገራችን ላይ እኛ ኢትዮጵያዎች እንመገበዋል ግን በአሁኑ ሰዓት አንዳንድ ሰዎች ጤፍን በብዛት የማይመገቡ ሰዎች ሊኖሩ ስለሚችሉ ነው ይህም ቪዲዮ መስራት የፈለግኩት ነገ እንግዲህ በተመሳሳይ የጤና መረጃ እስከምንገናኝ በያላችሁበት ሰላማችሁ ብዛ መልካም ጊዜ